ፋጦዬ ምን እየርክሽ ነው? ቁዝ ብብለሻ ሆነች መሆኖች ነው? ወሬ ቸገረ፣ ጠፋ። ሰፈሩ ጸጥታ አለ ሰሞኑን፣ ምንድን ነው ምን ተፈጠረ? ምን ሆነ ደሞ፣ አገሩ ሰፈሩ ስላንች እኮ ነው የሚያወራው። አልፎላት ምናምን ምና ምን ቤቷን አዲስ አያሉ አንችም አምሮብሻል። እንቅጥቅጥ ብለሽ ያለ እንዴ ዝንጥንጥ ብለሽ አምሮብሽ። እና ምንሽ ነው እዚህ ተጎልተሽ ታዲያ? እየመሸ እዚህ ምንሽ ነው ቁጫሽ? አረ በሰላም ምን ነው ቸግሮኝ ችግር ችግር ይሄኛ የምናውቀው ችግር። ኧረ ተይ ግድ የለሽ እንታይ አሁን ተላል ሸሪ ይብለሽ ነው አይ ነው እንደት ታይ አሁን እኮ መምጣት እዚህ ምንድን ነው ምን ችግሮሽ የባለፈው ያቺም አይት ተለቂት ስድር አንዲት ባልንጀራ የነበረች እንዴው ቂጣ ይሉ ሰታ ተሻይሉት የሚባል ይዛ መጣብ ቢቆይ አሁን ብድር አለብኝ ያንን ለመመለስ ወንድ ልጇ ድር ነው ብለው ከጥሩ ፈታ ጥሎሽ አለብኝ እንዴው ያቦ ዱቄቱም እንዴ መጣው አለ እና ታዲያ፣ አንቺ ይሄን ሁሉ ያን ሁሉ ወጪ አውጥተሽ እንዴት ነው አሁን አንድ ዳቦ መጋገሪያ ብር ምታጨው ስታገኛንቺ፣ ዝምብሽ መበተን ነው ስራሽ። ለልጅት የሆነ ነገር ባረክሽላት ዝምብሽ በየቦታው ከመጎረር

እና ታዲያ አሁን ሚዲያ ለሚዲያ ብርድም ነው እንደው ዝምን ታረጋለሽ። ምን ሁሉም ነው ሰዴቃው፣ በቃ ይቅርብሽ፣ ሰዴቃው በቃ ይቅርብሽ። መቼም ወሬ ለቀማ እንትን ነው አካላስ፣ ይቅርብሽ። ሰዴቃውም አይቀርም ጉድ። መቼ ሚዛ መጣይ ለመባል ነው እንጂ ለእነሱ አስበች አይደለም። ቢያቦም ይዘሽ በጉ ከኋላሽ ደግሞ በጉ በግ የአንቺ በግ ነው እንዴ? በግ አክሎ የለ እንዴ? ድመቱም እንዴ አንቺ ተስማምተች ተመችቶታል እናቴ። አረገ ከእኔ እኮ አምሮበታል እና የዲመቱ በግ መስሎ መች ለየሁት። አምሮብሽ አንቺ። አሁን ለዲመ መግዣ ስጋ ስጋ መግዣ ነው ስጋ እመናለኝ እናቴ፣ እንችማ እንግዲህ በደህና ቀን ሸኝተሻል። ሸኝተሽ በደህና ቀን ኧረ እሚዘጋ ይዝጋዋት። እርስዎን ስ መሻለሁ አየሩ ግን ደስ ይላል። አካባቢያቸው ሰፈሩ በጣም ነው ደስ የሚለው። በይ እንግዲያስ ስለ ብሩ የምንመካከርበታለን። አሁን እዚህ ወዳጆች ሰብስክራይብ በይ እስኪ መጣ መጣ በጎ ከኋላ።